ሰላም ቤተሰቦች እንዴት አላችሁ ዛሬም በቀጣይ ቪዲዮ ተምስናል ትላንትና ያየናቸው እነዚህን ፊደሎች አይተን ነበረ ይህ ፊደል ጀምሮ ከ ነው ከ እስከ ዥ ያሉ ፊደሎችን አይተናል ማለት ነው በምሳሌ እሺ ዛሬ ደግሞ የምናያቸው የእነዚህን ፊደሎች ነው እነዚህን ፊደሎች እናያለን አ የ ደ ጀ ገ ስለዚህ መጀመሪያ ምንድን ነው የምናደርገው? እነዚህም ፊደሎች በምሳሌ እዚህ ጋ ምሳሌዎች ስላሉ በምሳሌ እናያቸዋለን። መጀመሪያ ፊደሉ እንደዚህ እንቆጥራለን፣ ወደ ጎን እንቆጥራለን። በመቀጠል ደግሞ ምንድን ነው የምናደርገው? እዚህ ጋ ያሉ ምሳሌዎችም አሉ። እነዚህ ምሳሌዎቹ ሰርተን እናያለን ማለት ነው። ኦንላይን መማሪያ የምትፈልጉ ተማሪዎች ካላችሁ ይህ ቁጥር በዚህ ቁጥር የኔ ቁጥር ነው በዚህ ቁጥር በይሞ በዋትሳፕ በቴሌግራም የምትደውሉ በዚህ ቁጥር ላይ ማግኘት ትችላላችሁ ማለት ነው። ስለዚህ 2224775 ቁጥር ነው። መማር የምትፈልጉ በግል አስጠኝ የተመደቡላችሁ በዚህ ቁጥር ደውሉልኝ። አሁን ወደ ትምህርታችን እንሄዳለን ማለት ነው። እሺ፣ ትናንትና ካየነው እንጀምራለን። ይሄኛው ማን ነበር? ለማስታወስ ከ ሀ ወ ዘ ዠ ከ ሀ ወ ዘ ዠ ይህን ይመስላል የትናንትናው ክላሳችን ነው ማለት ነው። እሺ ዛሬ ደግሞ የምናያቸው እነዚህ ነው። እሺ ይሄ የመጀመሪያው አ ነው። አ የ ደ ጀ ገ ልድገመው። አ የ ደ ጀ ገ አ የ ደ ጀ ገ እሺ ይህንን ይመስላሉ። አሁን ደግሞ ወደ ጎን እናያቸዋለን ፊደሎች ማለት ነው። ወደ ጎን ወደ ጎን እናነባለን። አ ኡ ኢ አ ኤ ኦ አ ኡ ኢ አ ኤ ኦ እሺ የ ዩ ይ ያ የ ይ ዮ የ ዩ ይ ያ የ ይ ዮ ደ

ጋጌ ግጎ ገጉጊጋጌግጎ ይህን ይመስላሉ ፊደሎቹ ወደ ጎን ሲነበቡ። ለማስታወስ ያክል ሆና እነዚህ ወደታች ድጋሚ የለንበብላችው አ ይሄ የደጀገ እነዚህን ይመስላሉ ማለት ነው። አሁን ከእነዚህ ፊደሎች የተመሰረቱ ምን እናያለን ማለት ነው ቃላትን እንዴት እንደተመሰረቱ መጽሐፍ ብንፈልግስ እንዴት መስራት መጻፍ እንችላለን የሚለውን በምሳሌ አሳያችኋለሁ ማለት ነው። ለምሳሌ ይህንን የመጀመሪያው ለማንበብ እና ማድረግ ያለብን ይቺ ፊደል ከማንጋ እንደተጻፈች እንፈልጋታለን። ይቺ ዛሬ ከተማር ነው። ከየትኛው ጋር ትመሳሰላለች? እዚህ ጋር ትመሳሰላለች። ስለዚህ ይችን ፊደላውን እናነባታለን ማለት ነው። ይሄ ማን ነበር ያለ? ይሄ አ ይሄ የ የ ስለዚህ ፊደል ማንሽ ማለት ነው። የ ነች የ የ ያዙልኝ። ይሄ ፊደል ማን ነው? አሁን ይሄ ፊደል ዛሬ ከተማርናለህ? የለም በፊት መጀመሪያ አካባቢ ከተማርናው ጋር ነው። የት ጋር ያለው? እዚህ ጋር። ይሄ ፊደል ማለት ነው። አሁን እነዚህ ፊደሎችን ተምረናለን። እስኪ እነዚህ መጀመሪያዎችን አንብባቸው። ሀ፣ ለ፣ ሀ፣ መ፣ ሰ ስለዚህ ቺ ፊደል ማለት ለነች። ይሄ ፊደል ደግሞ ይሄን መ ብለናል አይደል? የመ ከስንተኛው ጋር ይመሳሰላል? ስድስተኛው ጋር። መ ሙ ሚ ማ ሜ ም። ስለዚህ ይሄንን ከዚህኛው ጋር የ አል ነው። ከዚህ ይቺ ማለት ይቺ ነች። ለ ይሄ ነ የ ለ ም- ነ የለም የለም የለም። በጣም አሪፍ። አሁን ደግሞ ወደ ሁለተኛው ደግሞ እናልፋለን። ይሄ የመጀመሪያው ማለት እዚህ ጋ የ ነች። ይሄ ማና ያለው አ፣ ይሄ ነው ደ። ይሄ ጀ፣ ጀ፣ ጀ ፊደል ማለት ጀ ነች። ጀ ከዛ ሁለተኛዋን ስናይ እቺ ፊደል ከዚህ ጋር ትመሳሳለች፣ ለቅርጾ ከዛ እዚህ ጋ ክብ ነገር ያላት እዚህ ጋ አለች፣ ስድስተኛው ላይ ገ ጉ ጊ ጋ ጌ፣ ግ ስለዚህ እችን አግኝተናል። እችን ግ አግኝተናል ግ። ቀጣይ ደግሞ እች ፊደል አለች። እች ፊደል ዛሬ ከተማሪ ነው የለም ከሁለት ቀን በፊት ከሰራሁላችሁ ቪዲዮ እዚህ ጋር ያለችዋ እች ፊደል ነች። እች ፊደል ማለት እዚህ ጋር ከዚኛ ጋር ትመሳሰላለች። የመጀመሪያው ነ ነው ኑ ኒ ና። ስለዚህ ይሄ ማለት እዚህ ጋር ማን አለው ጀ አለው። ይሄኛውስ የገ ስድስተኛ ፊደል እዚህ ጋር ገ ጉ ጊ ጋ ጌ ግ። እቺ ደግሞ የነ አራተኛ ፊደል ነኑኒና ጀ ግ ና ጀግና። ይሄስ ይሄ ዛሬ ከተማር ነው። ይሄ እዚህ ቤት ማለት ከሁለተኛው ጋር ትመሳሰላለች። ስትመሳሰለች ገ ጉ ገጉ ገጉ ጎነች ቀጣያች ፊደል ደግሞ ትናንትና ከተማር ነው የዛ ቤት ነች። እዛ ቤት ከማንጋ እዚህ ጋር ሰባተኛው ዘ ዙ ዚ ዛ ዜ ዝ ዞ። ስለዚህ ችን ፊደል ጉ አገኘን ችን ፊደል እዚ ጋር ዞ አገኘን ጉ ዞ ጉ ዞ ይሄኛ ሰሆንም ይሄኛ ገ ቤት ነው ቅርጽ ነው የሚለያዩት የገ ሰባተኛ ፊደል ገ ጉ ጊ ግ ጎ ጎ ስኛትም ይው የጂ ቤት ሰባተኛ ፊደል ጂያ ጎ ጆ ጎጆ። በቀላሉ እንደዚህ መስራት እንችላለን። ቴሌግራም ግሩፓችን ላይ ለምትሳተፉ ተማሪዎች በጣም እናመሰግናለን። ሌሎች ተማሪዎችም ቴሌግራም ላይ መሳተፍ ትችላላችሁ። በተለይ አሁን እንደዚህ ይሄን ምሳሌ ሰርች፣ አንደኛ፣ ሁለተኛ መጨረሻ ላይ የቤት ስራዎች እንሰጣለሁ እና እንዲሁም ሌሎችን እናሳትፋለን ቴሌግራም ቻናላችን ያላገኛችሁት ወይስ፣ ይህን ስልክ ቁጥር ሴቭ አድርጉና አናገሩኝ፣ ሪከርድ ወይስ አስቀምጡልኝ። ቀጥታ የሊንክ ሁልክ የላችሁ ትገባለላ ትገባለችሁ ማለት ነው። ከዛ ውጭ ቻናሉ ላይ ስትገቡ ቴሌግራም ግሩፕ ሊንክ ስለተቀመጠ እዛ ላይ በዛ መቀላቀል ትችላላችሁ ማለት ነው። ለዛም አሁን ይህንን የቤት ስራ ሰጥቻችኋለሁ። በእነዚህ ተለማመዱና ግሩፕ ላይ ደግሞ በጋራ ልበላምን ለማመጃ በመለቀው ጥያቄ በዛ ላይ በጋራ እንሳተፋለን። እኔም ደግሞ ማስተካከያዎችን ለእናንተ አደርሳለሁ ማለት ነው። በተጨማሪ የመጨረሻ መልዕክቴ፣ ኦንላይን መማር የምትፈልጉ ተማሪዎች፣ መጽሐፍ ማንበብ በዚህ ቁጥር ደውላችሁ እኔ ጋር ኮንታክት አድርጉኝ፣ ክላስ የምትጀምርበት መንገድ አመቻችላችኋለሁ ማለት ማለት ነው። ስለተከታተላችሁልኝ አመሰግናለሁ። መልካም ሰናይ ጊዜ